እንዲሁ እንዲህ ልም ብለህ የጠፋኸኝ እንዴ? ወህምኑ ጉልጓድ ብትገባ፣ አሁን እኮ ቢጨንቀኝ እኮ እዚህ መሸታ ቤት መቼም አላጣህም ብዬ ምን። አሁን ሰው ነው ወስዶ ሰው አቶ ብሉን ነው ተልዥቱ ጋር። አሁን ምን ነገር ነው የጀመረው? ነግሮ ነው ነግሮ ነው። እሱን የነገረው አገር ምግብ ሰምቶት አይደለም እንዴ? የተከበረ ሰውዬ የፊት አውራሪ ስንሻው ልጅ እንዲህ እንዳልሆነ እንትን ሲል እና፣ ይሄ ነገር ጥሩ ነው። እኔ እኮ ይኸውልህ አስማረ፣ ነገሩን እኮ መቼ ሰማችሁ እናንተስ? እሱስ መች ሰማ? የሰወር ተቀብሎ የኔን መከራ የኔ ያበለም ያንከረ ምን የሰወር የሰወር ይተላል። አንድ ሁለት ሶስት ጊዜ ተሷ ጋራ ቆመ ይዟል እጅ ተፈንጅ እና ለሌላ ጉዳይ ነው እሷን የፈለኳት። ለሌላ ነበረ። እንደው ምን ነው ለሌላ? ምን ነው ለሌላ? እንትን ነው እኔ ዙሮ የሰውዬ ወይ የተወኝ ንገሩት፣ እያሳደደኝ ነው። እና በቀር አርፎ ሊተኛልን እንዴት? አለ አንድ ልጅ እኮ ናት አንተ በቤተ ክርስቲያን መቆሚያ አጣሁኝ። ይህን ሰውዬ አጥፍቼው ነው የምጠፋ ብሎ አንድዬ አም ቧክርግ አላደረግኩም እኔ ባልዋልሁበት ነው መከራ የሚያበላኝም ቤት አለ። እኔ ሌላ እርምጃ ልወስድ ነው። አስማር ንገሩት፣ አጥፍቼ እጠፋለሁ። ብትን ለማመጣው ይሻላል። እንዲሁ መሞት ፈልጋል። አንተ ሰው መሞት ፈልጋል። እንዲሁ ደህና ተሽሎህ አርፌ ህ ብዬ ነበር። ድሞሁ ሊነሳብን። አትምከረኝ፣ አትምከረኝ። ያ ምንም የደረስኩበት ነገር የለም። ይተወኝ ንገሩት። አትኮሻ ብራንት

ሀገር ምድሩ ሰምቶ ታይ በይ። የተነሳ ነው አንቺ ምን የሚፈልግሽ? አዎ ብሎ ነው ጨርሱ። እኔ አሁንስ ብሶኛል።

ምን አለ አሁን እንዲው በቤት ብንሆን ምን ችግር አለ? እዚህ አብቶ ወጥ እዚህ መች ምን ነው ጠላቴ በስቷል። ልገባ ነው። ምን አልገባ የሚያስማር ታውቃለህ። ማለት አሁን እኔ ቤት ምን ሊመጣ ነው አሁን? እንደው እንዲያርጉ እንዲያርጉ የሚያሳድደኝ እኔን እንደሌላ ነገር አሳደደኝ። አቶ በለው ቀን ይጥለዋል እኮ አንተም፣ አንተም በገዛ እጄ ሳይሉ ጠንቁለክ ደክ የማይነካ ሰው ነው ይነካ ሰውየው አሁን እንዲህ እየተንገረገሸ ላገኘው ሰው ሁሉ እሱንን አርፌ አልቀመጥም ነው። እንተያጃለ እንዲያውም ነው እኔ አልናገርም ሰው አይስማው ብዬ ነው። ሰላም በተቀመጥሁበት መንደሩን ጫካ ተቀምጬ መንገድ መንገዱን ስድስት ሰው በለ በላይ ስድስት ሰው ለቀቀብኝ። ስድስት ሰው ሲለቅብኝ እኔ እኔ መችም ታውቀኛለ አጃሌ ሆነኝ አጃሌ ሆነኝ። ውጥት ትስል አንገቴን በርግድ ውጥት ትስል ተድርድሯል ተድርድሯል እንዳለ ሊወርዱብኝ ስድስቱ። አሁን ወጣሁና ሶስቱ ሶስቱን ተራ በተራ ቋ ቋ ቋ ጃር ቋተኛቸው። ኋላ ደግሞ ተሳብኩና እንደገና ሁለቱን ደግሞ አሁን ሁለቱን እንጅዝ ተወርወር በላያቸው ላይ ወረድኩባቸው። አንዱ ቀረ። ይሄ ሁሉ የሚሆን መቼ ነው? አያለሁ፣ ተው እሱ ጉዱ ነው። ትናንትና ነው ትናንትና ወዲያ እሱ ቦምብ ሁላ ይዘዋል እኮ አንዱ እኮ ቦምብ አልችል በዱላ አልችል ሲል እንኳን በቦምብ እንትን በላይ በሰማይ በቡላም ቢመጣ ለእሱ አልበገርም። ግን ሰላም ይበጃል ነበር፣ ሰላም ይበጃል ነበር ነው ገና ባረኩት ነገር ትቶ ባላረኩት ነው ያለ ምን ጊዜ ምን ን ስትነገር ማውበዚቼ እ ብታማ ችግር የለው ነው እመንልኝ

ኧረ ተው አያሌው፣ ኧረ እባክህ ተው። እንደው ነገርን ነገርን እኮ ዝቅ ብለው ዝም ብሎ ሲያሳልፉት እንጂ ለስማት ለስደ እንት ምን ያድርጋት አንድ ልጁ እኮ ነው። አንድ ልጁ እኮ ነው። እንኳን አይደለም እሱ በአንድ ልጁ እንዳይኑ ብለን በሚያየት በአንድ ማንም በባዳ በነገር እና ነገሩን ዝም እንደዚህ አታጋን ነው፣ ተው ዝም ብለህ አላቀው ነው። ማዕድ ክቡር ነው። እንደምን ናቸው? አረ ሰላም ናቸው። ደህና ናችሁ ቤተሰብ? ሰላም ነው። ሰላም ነው። እ እንዲሁ አላየሁም። አያሌው ረሀፈሪ ብላ አግኝቼው ነበር አንድ ቀን። ይኸውልህ ጠፋኝ እኮ በምን አባቱ እንደሚሽለው ከለው፣ በምን ተሸጉቶ እግሩ አያያዝ። እኔ እኮ አግኝቼው ለትንሽ ለትንሽ ደቂቃ እንኳን አብሮኝ አልቆየም። በምን ያው ስጉር ብሎ ጠፋብኝ። አግኝቼው ለትንሽ፣ ከዛን ቀን በኋላ አግኝቼውም አላውቅም። ይኸውልህ እንደት ነው? እኔም አልተከሰትልኝም። እንደት ነው እውነት አምላክ ነው። እንደ ማንም መጫወቻ እንዳደረግብኝ የለም። ተው ተው፣ ያው የመጫወት የፍጥኝ አስርዬ ያው እኔ መጫወቻ ካላደረኩበት ነገር ተው። ያ እያሌውን ነገር ተው፣ ዝም ብለህ ለእኔ ተው። እኔ እኮ የእዛን ጊዜ ዳዊን ጠቅልዬ ልጥለው ነበረ። የሽማግሌ እንገላታለን እንደ አልኩልማ፣ ማን ሰምቶ አይቶ ያውቃል?

እኔ ራሴ ነው የሚጨርሰው። አንጓሉ ገደለ ሀይል። በቃ በተበደርክበት ሀገር እንዳትኖር አረገ ሀይል።

ትሎሰደው ለአብላህ ብዬሽ ላስቀብበው በቃ ጉብል ባቶ በለው እልክበታለሁ። ቤት እመጣለሁ። ለአብላህ ነበረው። አንተ አያሌው፣ እኔን እኔን እኔን ወንድምህ ዓለም እኔን እኔን ና፣ ወንድ ና

የሆነች ድምፅ ነገር ተሰማው። ተመልሼ ተደብቄ አያለሁ። ከደሞ አልገላል። አዎ ይገለዋል። በቃ እንግዲህ ይገለዋል። ቻለሁ መሳሪያ ልገዛ ነው። ንፋሽ ባዶ ምን ባህለህና አያሌው ተገናኘን በግላጅ ዛሬ

እንደ አንቺ ምን ታረግ ያለሽ እሱ ጋር ታክል እንዲህ እንደዚህ እንትን ማለት ጊዜያሽን እንዲያ ስትላኪ በየ መንገዱ የምትበገር እሱ ማን ማን እኮ በነሱ ማለት ምን ጥልቅ አረግ ጋር ምንም የለንም።

አይ አግኝቼው ቢሆን እኮ እና ተጫውቼበት ነበር፣ ራሱ ገድየው አሁን በቃ ይኸውልሽ፣ አስከሬን ሆኖ ነበር እኮ በቃ እግዚአብሔር አውጥቶት፣ ያው በቃ አንቺን አይደለም። አዎ አይ አዎ፣ ይኸውልሽ እንግዲህ በኋላ እንግዲህ ጉልበተኛ ጋር ነው እዚህ በኋላ፣ እኔንማ ሽማግሌ ነው ብሎ ነው እሚስቋትብኝ ነበር። አሁን ደህና ሰው አገኘ፣ አሁን ያው አስማረ የሚያደርገውን ያውቃል።